በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ይህ ምነባት ይሁብ ነው። በዛሬው ዕለት የታላቁ ሰማዕት ቅዱስ መርቆሬዎስን ታሪክ ይዘንላችሁ መተናል። መርቆሪዎስ ማለት የአብ ወዳጅ ማለት ነው። ዳግመኛም የኢየሱስ ክርስቶስ አገልጋይ ማለት ነው። ወላጆቹ አስሊጥ ከምትባል ሀገር ቢኖሩም እርሱ ግን ተወልዶ ያደገው በሮሚ ከተማ ነው። አያቱና አባቱ ስራቸው አውሬ ማደን ስለነበር አንድ ቀን እንደ ልማዳቸው አውሬ ሲያድኑ ከገጸ ከለባት ወገን የሆኑ ሁለት ወንዶች አግኝተዋቸው የመርቆሬዎስን አያት በሉት። አባቱንም ሊበሉ ሲሉ የታዘዘ መልአክ ከለከላቸው፣ ዙሪያቸውንም በእሳት አጥሮ ከበባቸው። እነርሱም በተቸገሩ ጊዜ ለመርቆሬዎስ አባት ሰገዱለት። በዚያን ጊዜም እግዚአብሔር ፍጥረታቸውን ወደ ገራምነት ለወጠውና እንደ በጎች የዋሆች ሆነው አብረውት ወደ መንደር ገቡ። ከዚህም በኋላ ቅዱስ መርቆሬዎስ ተወለደና ስሙ ፒሉፓዴር ተባለ። የውሻ መልክ ያላቸውም በእርሱ ዘንድ ብዙ ዘመናት ኖሩ። ከዚህም በኋላ ክርስቲያኖች ሆኑ። የቅዱስ መርቆሬዎስም ወላጆች አስቀድመው አረማውያን ነበሩና የክርስትና ጥምቀትን በጸጋ ተቀበሉ። አባቱን ኖ እናቱንም ታቦት ብለው ሰየሟቸው። ቀድሞ ፒሉፓዴር የነበረውም ስሙ ተለውጦ መርቆሬዎስ ተባለ። የውሻ መልክ ያላቸው ግን መልአኩ በተገላጣላቸው ጊዜ እንደነገራቸው ለቅዱስ መርቆሬዎስ አባት የሚታዘዙና የሚያገለግሉ ሆኑ። ንጉሡም የመርቆሬዎስን አባትና የውሻ መልክ ያላቸውን ዜናቸውን ሲሰማ ወታደሮችን ልኮ በፊቱ አቆማቸው። እግዚአብሔርም የቀድሞ ፍጥረታቸውን መልሶላቸው አራዊት አደረጋቸውና ንጉሡን እጅግ አስፈሩት። ንጉሡም የቅዱስ መርቆሬዎስን አባት የአራዊት ተፈጥሯቸውን ያርቅለት ዘንድ ለመነው። የቅዱስ መርቆሬዎስም አባት በለመነ ጊዜ ተፈጥሯቸውን መልሶላቸው ገራሞች ሆኑ። ንጉሱም የመርቆሬዎስን አባት ገዥና የሰራዊቱ አለቃ አድርጎ ሾመው። የውሻ ፊት ያላቸውም አብረው ያገለግሉት ስለነበር ሁሉም ይፈራው ነበር ንጉሱም የመርቆሬዎስን አባት ወደ ጦርነት ከላከው በኋላ ሳይመለስ ስለቀረ ሚስቱን ሊያገባታሰበ ታሰበ። የመርቆሬዎስ አባትም የመርዶሳውያን አገሮች ሁሉ ገዢ በነበረው ንጉሥ ተያይዞ ቢማረክም ገዢው ክርስቲያን መሆኑን አይቶ አከበረው። ቆይቶም በሀገሩ ላይ ሾመው። ሚስቱም ጠፍታ ከሀገር ወታ ሄዳ ስለነበር ከባላ ተገናኝተው በዚያው መኖር ጀመኑ። መርቆሬዎስም አባቱና እናቱ ከሞቱ በኋላ ንጉሱ በአባቱ ፈንታ በመርዶሳውያን አገር ላይ ሾመው። መርቆሬዎስ መኮንንነትን በተሾመም ጊዜ ገጸ ከለባቱ አብረውት ነበሩ። ለመዋጋትም በወጣ ጊዜ የቀድሞ የአራዊት የሆነ ተፈጥሮውን እግዚአብሔር ይመልስለት ስለነበር ማንም አይቋቋመውም ነበር። ለቅዱስ መርቆሬዎስ ታላቅ የድል አድራጊነት ኃይል ተሰጠውና ዜናውም በሁሉም ሀገሮች ተሰማ። በሮሜ ሀገር ጣዖትን የሚያመልክ ዳኪዎስ የተባለውም ንጉሥ የበርበር ሰዎች ጋር ጦርነት ሊገጥም በወጣ ጊዜ እጅግ ሲበዙበት ፈራ። ቅዱስ መርቆሬዎስም በጦሩ መሃል የተሳለ ሰይፍ የያዘ የእግዚአብሔር መልአክ ስላየ ንጉሡን እግዚአብሔር ያጠፋቸዋልና አትፍራ አለው። መልአኩም ሰይፉን ለቅዱስ መርቆሬዎስ ሰጠውና ጦርነቱን ድል ባደረክ ጊዜ እግዚአብሔርን አስበው አለው። ጦርነቱን ድል አድርጎ ሲጨርስም መልአኩ ድጋሚ ተገልጦለት ለምን የፈጣሪህን ስም መጥራት ረሳህ? አለው። ከጦርነቱን በኋላ ንጉሥ ዳኬዎዝ ለጣዖታቱ ዕጣንን በማሳረግ በዓልን አደረገ። ቅዱስ መርቆሬዎስም በዚያ ስላልተገኘ ለጣዖታቱ ዕጣን በማሳረጉ እንዳልተባበረ ንጉሱ ሲያውቅ መልእክተኞች ልኮ አስመጣው። ንጉሱም ከእኔ ጋር ለምን አታጠንም ባለው ጊዜ ቅዱስ መርቆሬዎስ ትጥቁንና ልብሱን አውልቆ ከወረወረለት በኋላ ክብር ይግባውና አምላኬ ኢየሱስ ክርስቶስን ፈጽሞ አልክደውም፣ ለረከሱ ጣዖቶችህም አልሰግድም አለው። ንጉሱም ተናዶ ልዩ ልዩ በሆኑ ስቃዮችም እጅግ አሰቃየው። ንጉሱም ስለ መርቆሬዎስ ብለው የአገሩ ሰዎች እንዳይነሱበት ፈርቶ በብረት ችንካር ቸንክሮ የቀጳዶቅያ እና የእስያ ክፍል ወደ ሆነች ወደ ቂሳሪያ ከደብዳቤ ጋር ላከው በዚያም እጅግ ካሰቃዩት በኋላ ንጉስ ዳኬዎስ እንዳዘዘ ህዳር 25 ቀን አንገቱን በሰይፍ ቆረጡትና የሰማዕትነት ተጋድሎን ፈጸመ። የህይወትንም አክሊል ተቀዳጀ። በዓለሙ ሁሉ አብያተ ክርስቲያናት ታነጹለት። እግዚአብሔርም ድንቅ ድንቅ የሆኑ ተአምራትን በቅዱስ መርቆሬዎስ ስም አደረገ። ከብዙ ተአምራቱም አንዱ የቂሳሪያውን ሊቀጳጳስ ባስሊዮስን ረርቶ ከሃዲውን ኡሊያኖስን የገደለበት ነው። ኡሊያኖስ ነግሦ የክብር ባለቤት ጌታችንን ክዶ ጣዖታትን ማምለክና ክርስቲያኖችን ማሰቃየት ጀመረ። ክርስቲያኖችን ማሰቃየት ጀመረ። የቂሳሪያው ሊቀጳጳስ ባስሊዮስም አስተምሮ ሊመልሰው ወደ ንጉሥ ቢመጣ ክብር ይግባውና ኡልያኖስ ጌታችንን ሰድቦ ባስሊዮስንም አሰረው። ባስሊዮስም በእስር ቤት ሳለ በቅዱስ መርቆሬዎስ ስዕል ፊት ጸለየ። ስዕሉም ወዲያው ስዕሉም ወዲያው ተሰወረው። ያን ጊዜም ወደ ከሃዲው ንጉሥ ኡልያኖስ ዘንድ ሄዶ በጦር ወቅቶ ገደለውና ወዲያውም ወደ ቦታው ተመለሰ። ከጦሩ አንገት ደም ይንጠፈጠፍ ነበር። ቅዱስ ባስሊዮስም ከሃዲውን ንጉሥ እንደገደለው አውቆ የክርስቶስ ምስክር ጌታ ሆይ የእውነት ጸር የሆነ ኡሊያኖስን ገደል ከሆነ አለው። ስዕሉም ያን ጊዜን አዎን ደሚል ራሱን ዘንበል አደረገ። ቅዱስ ባስሊዮስም ደስ ብሎት እግዚአብሔርን አመሰገነ። ሌላው ሰማዕት ቅዱስ መርቆሬዎስ በተአምሩ ከእስልምና እምነት መልሶ ክርስቲያን ያደረገው አንድ እስላም ሰው አለ። ይኸውም የቅዱስ መርቆሬዎስ ቤተ ክርስቲያን በተሰራችበት በምስር ሀገር የሚኖር ከመሳፍንት ወገን የሆነ ወጣት ነበረ። ወስብሀት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ለዓለም ዓለም አሜን። ይህ እምነ ባህትዮብ ነው። ሰብስክራይብ፣ ላይክ